በምረቃ መርሃ ግብሩ ላይ ተገኝተው ንግግር ያደረጉት የጋሞ ዞን ዋና አስተዳዳሪና የልማት ማህበሩ ቦርድ ምክትል ሰብሳቢ ዶክተር ደምስ አድማሱም ልማት ማህበሩ መንግስታዊ የልማት ክፍተቶችን በመሙላት ረገድ በጤናው ዘርፍ ልዩ ትኩረት ሰጥቶ እየሰራ መሆኑን ተናግረው አስተዳደሩ በሚችለው አቅም ከማህበሩ ጎን እንደሚቆም ገልጸዋል። የጋሞ ልማት ማህበር ሁል ጊዜ ከመንግሥት ሳይድ አቅጣጫ በመቆም የሚጎሉ ነገሮችን ከመሸፈን አንጻር በዞናችን የማህበረሰብ ፋርማሲዎችን በየወረዳው ከዋጋም ብቻ ሳይሆን ከመድኃኒት አቅርቦት ጥራትም አንጻር እጅግ የጎላ እንደሆነ፣ ይህም ደግሞ ከጊዜ ወደ ጊዜ በቁጥርም በጥራትም እያደገ መጥቷል። የልማት ማኅበራችን የሚያካሂዳቸው ቀጣይ እቅዶችንም የጋሞ ዞን አስተዳደር በገንዘብም በአይነትም በሀሳብም በአመራር ሰጭነትም የሚደግፍ መሆኑን ቃል እገባለሁ። የጋሞ ልማት ማህበር ዋና ስራ አስኪያጅ ዶክተር ዋን ዋሎሌም በተያዘው በጀት ዓመት በዋነኛነት የማህበረሰብ የመድኃኒት ፋርማሲዎችን መገንባት ላይ ልዩ ትኩረት ተሰጥቶ እየተሰራ መሆኑን ገልጸው ለስራው መሳካት የበኩላቸውን አስተዋጽኦ ላበረከቱ አካላት ምስጋና አቅርበዋል። በዚህ ዓመት በዋናነት ከሚያደርጋቸው እንቅስቃሴዎች ውስጥ የማህበረሰብ ፋርማሲን መገንባትና ለአካባቢ ህብረተሰብ አገልግሎት እንዲሰጥ ማመቻቸት ልዩ ትኩረት አድርጎ የሚሰራው ስራ ይሆናል። በዚህም ሁኔታ በአቀነ እቅድ መሰረት በጋሞ ዞን ባሉ ወረዳዎች ባሉ ከተማዎች የማህበረሰብ ፋርማሲ ምረቃ ላይ እንገኛለን። ለዚህ ተግባር የተረባረቡ ጊዜያቸውን ሰውተው በአጭር ጊዜ ለዚህ ህብረተሰብ በጋሞ ልማት ማህበር በኩል ልዩ የሆነ ሳብሲዲ ተደርጎ ወይም ቅናሽ ተደርጎ የሚመቻች መድኃኒት እንዲያገኙ ማስቻላቸው እጅግ በጣም በራሴ ስምና በጋሞ ልማት ማህበር ስም እያመሰገንኩ የዛሮ ምርቃ ለሁሉም ሰው እንኳን ደስ አላችሁ። የልማት ማህበሩ ምክትል ስራ አስኪያጅና የበጎ አድራጎት ዘርፍ ኃላፊም አቶ ደጉ ደሳለኝ በበጀት ዓመቱ ሊመረቁ ከታቀዱ 12 የማህበረሰብ ፋርማሲዎች ውስጥ እስካሁን ስምንት የሚሆኑት መመረቃቸውን ገልጸው ከእነዚህም ውስጥ በዕለቱ 13 ሚሊየን ብር ወጪ የተደረገባቸው ሶስት ፋርማሲዎች ተመርቀዋል ብለዋል። የመድኃኒትን አቅርቦት ለማሻሻል በሁሉም መዋቅሮች የማህበረሰብ ፋርማሲዎችን እያስገነባ ይገኛል። በዛሬው ቀን ደግሞ በጋሞ ዞን ብርብር ከተማ አስተዳደር፣ በጋሞ ዞን ምዕራብ አባይ ወረዳ ዋጅፎ እና በጋሞ ዞን በአርባ ምንጭ ዙሪያ ወረዳ ሼሌ የማህበረሰብ ፋርማሲዎችን ዛሬ ሶስቱን አስመርቀን ወደ ስራ አስገብተናል። አራት ፋርማሲዎች ግንባታቸው አልቆ መድኃኒት ገብቶ በሚቀጥሉ ሳምንታት ለማስመረቅ ዝግጅት ጨርሰን ነው እንግዲህ ያለ ነው አጠቃላይ የፋርማሲዎች ቁጥር በጋሞ ዞን ወደ 12 የሚደርሱ የማህበረሰብ ፋርማሲ እንግዲህ ወደ ስራ እንዲገባ አቅደን ሰርተን ጨርሰናል። ዛሬ የተመረቁ የማህበረሰብ ፋርማሲዎች በገንዘብ ወደ 13 ሚሊዮን ወጪ የተደረገባቸው ለግንባታና ለመድኃኒት ግዢ ማለት ነው። የፋርማሲዎቹ ተገልጋዮች ቀደም ሲል በመድኃኒት እጥረት ምክንያት ለተለያዩ እንግልቶች ሲዳረጉ እንደነበር አስታውሰውም ፋርማሲዎቹ በመገንባታቸውም ላቅ ያለ ደስታ እንደተሰማቸው ገልጸዋል። ተበዝብዘን ቆይተናል። መድኃኒት በየቦታ መድኃኒት ነጣቢያ ስናጣ ሌላ ቦታ ሲጽፍ ከሌላ ቦታ በብዙ ብር እየገዛን እየተቸገረን ቆይተናል ግን ዛሬ ይሄ በመገኘታችንና ና በመገንባታችን በጣም ደስተኞች ነን። ከረዥም አመታት ጀምሮ ይሄ ቀበሌ አጎራባች ቀበላችን ጨምሮ መድኃኒት እጥረት ነበረ። አሁን ነገር ግን የጋሞ ልማት ማህበር ይህን መነሻ ማድረግ እዚህም ቤት ገንብቶ ቀጥታ ከእብሳ ነው መድኃኒቱን እያመጣ ያለውና ለህብረተሰቡ አሁን አውርነት ሰጥቶ በጣም በአነስተኛ ዋጋ እያቀረበ ነው ያለውና በጣም ከልብ ነው የምናመሰግነው።